ሰላም ጤና ይስጥልን የተከበራችሁ የዚህ ቻናል ቤተሰቦች እንደምናላችሁ ጥላት እንግዲህ ይህ ቻናል ራስ ምታት ስለሆነበት እንግዲህ በማመልከቻው መሰረት ማለት ነው ዋርኒንግ ሰጥቶኛል የኔ ቤተሰቦች ደግሞ ፈጥናችሁ ይህንን ኮፒ ሊንክ እና ሸር በማድረግ እንድትተባበሩ ባክብሮት ጠይቃለሁ እንዲሁም እስክሪኑን ጫን ብላችሁ ሴንድ ሴንድ በማድረግ ለወዳጅ ጓደኞቻችሁ አጋርታችሁ አዲስ የምትመጡ ሁሉ ፎሎ ማድረግን እንዳትዘነጉ ዛሬ እንግዲህ ሰኔ ሃያ ሁለት ሺህ አስራ ሰባት ከባድ ማስጠንቀቂያ ይዘንላችሁ መጥተናል። ማስጠንቀቂያው ምንድነው? የሁዱን ሰልፍ ይመለከታል። የቤተክርስቲያን አባቶች ቤተክርስቲያን እየወደመ፣ የቤተክርስቲያን ጥላ ይዘህ ሰልፍ የምትወጣ አባት ካለህ በአንድም በሁለትም መንገድ የናንተ ፎቶ ይወጣል። በሰልፉም ላይ የማያዳግም እርምጃ እንወስዳለን ያለን ቪዲዮአችሁም ይደርሰናል። የዛኔ ወይኔ ማለት እንዳያጋጥማችሁ ለማለት እንፈልጋለን። እሁድ፣ አስገዳጅ ሰልፍ ወጥተን ከባድ ዋጋ ያስከፍላል። በተደጋጋሚ አስገዳጅ ሰልፍ ሞክሮ ያከሸፍንበት አገዛዙ ለሰኔ 22 2017 እሁድ ለርካሽ ፖለቲካ ኢላማ ሰልፍ ለማስወጣት በርካታ ከተሞች ላይ ህዝቡን ከወዲሁ እያዋከበ መሆኑም ደርሰንበታል። ህዝባችንም ድረሱልን ሲል ጥሪውን አቅርቧል። የሁዱን ሰልፍ ለማስተባበር ህዝብ እያዋከበ የሚገኘው እንዲሁም የፖለቲካ የሚዲያ ወታደራዊ የገንዘብና የመረጃ ትብብር ወዶም ሆነ ገዶ የምታደርግ ሁሉ የጥቃታችን ኢላማ ትሆናለህ። ፈጥነው ከሂደቱ የማይወጡ ብቻ ምሕረት ፈጥነው ከድርጊቱ የሚወጡ ብቻ ምሕረት የምናደርግ ሲሆን የጥላት ሰልፍ መሳተፍም ሆነ ማስተባበር ከባድ አደጋ በራስ ላይ ማስመዝገብ ነው መሆኑን እናሳውቃለን። የተሰጠውን ማስጠንቀቂያ ችላ ብሎ በተላለፈ አካል ላይ በየትኛውም ቦታ በየትኛውም ቀንና ሰዓት ከወትሮው ጠንከር ያለ የማያዳግም እርምጃ ለመውሰድ እንገደዳለን። አፋብሃ ይህን መልእክት ሳትሰሙ አልሰማንም ብላችሁ በተለያየ ከተማ እንደውም በደቡብ ወሎ ሀይቅና ደሴ ኮምበልሻ የሚኒሻን እንትን አራግባለሁ ብለህ የምትንቀሳቀስ በአንድም በሁለትም መንገድ ጥቃቱ ይደርስብሃል ከዛ ማግስትም ቪዲዮ ሆጃችን ይገባል የዛኔ ስንገባ መግቢያ መውጫ ቀዳዳው እንዳይጠፋህ ይህኔ የሚቃጠልብህ ቤተክርስቲያን የምትሞተው እህትህ የሚጨፈጨፈው የአማራ ህዝብ ደም ይፋረድሃል ይህኔ ፋኖነትን አግዘህ ከፋኖ ጎን ልትሰለፍ ይገባሃል